አሜሪካን ያንቀጠቀጠ እጅግ አደገኛው ሰላይ ሚስጥራዊ መረጃዎችን ለሲ አይ ኤ መረጃ መጥለፊያ መሳሪያዎችን የሶቪየት ምሳይል ሊመቱ የሚችሉ የህዋ መሳሪያዎችን አቀማመጥና ሌሎችም ምስጥራዊ መረጃዎችን አሳልፎ ሰጠ። ከሩሲያ ባለስልጣናት ጋር በመገናኘት የስራው አካል ስለሆነ ማንም ሰው መረጃ እያስተላለፈ እንደሆነ አልጠረጠረም። ሚስጥራዊ መረጃዎችን በድብቅ ቦታዎች እያስቀመጠ ሰላዮች ይረከቡት ነበር። መረጃው የሚቀመጥበትን ቦታ በሚጠቁመው በቾክ ፖስታ ሳጥን ላይ ምልክት በማድረግ ነበር። የራሽያ ሰላዮች መረጃውን ከተረከቡ በኋላ እሱ የጻፈውን የቾክ ጽሑፍ ያጠፍታል። አልድሪች መረጃ በማሽለኩ ምክንያት በሩሲያ ይሰሩ የነበሩ ሁሉም የሳይ ሰላዮች የት እንደሆኑ ተደረሰበት። አሜሪካ የስለላ ኦፕሬሽኗን እንድታቋርጥም ተገደደች። በአሜሪካ ታሪክ የአልድሪችን ያህል ጉዳት ያደረሰ ሰላይ የለም። አልድሪችን የወንጀል ምርመራ የተከታተሉት የኤፍቢአይ ባልደረባ ሌዝጂ በአሜሪካ ታሪክ ይህንን ያህል ጉዳት ያደረሰ ሰላይ ታይቶም ተሰምቶም አይታወቅም ይላሉ። የአሜሪካ የስለላ ተቋም ሲአይኤ ባልደረባ የሆነው አልድሪች በአሜሪካ ፍርድ ቤት ሲቀርብ እውነታ ወጣ። የሲአይኤ ሰላይ የሆኑ የሶቪየት ልኡካን ያቆኛል ራሽያ ልኡካን ያቁኛል ሲል አልድርጅ በፍርድ ቤት ቃሉን ሰጠ ሰላሳ ለምዕራባውያን ሀገራት የሚሰሩ ሰላዮችን ማንነት እንዳጋለጠ እና ወደ አንድ መቶ ኦፕሬሽኖች እንዳከሸፈ አመነ ኬጂቢ የሚባለው ሰው የሚያውቀው ኮለኮል ወይም ደውል በሚል ቅጽል ስም እንደሆነ ተናግሯል ክህደት የፈጸመባቸው አስር የሲአይኤ የስለላ ባልደረቦችም ተገለዋል ይህም ለ20 ዓመታት ለምዕራባውያን መረጃ ያቀብል የነበረውን የሩሲያ የወታደር ኃላፊ ዲሚትሪ ፖሊቭኮቭን ይጨምራል። በአሜሪካ ታሪክ አደገኛው የሚባለው የኬጂቢ ሰላይ አልድሪ ያለ አመክሮ የዕድሜ ልክ ስራ ሲፈረድበት ይግባኝ መጠየቅ እንደማይችል ተገልጾለት ነው። አልድሪች ኤምስ ለአስርት ዓመታት ለሶቪየት ህብረት ወይም ለራሽያ ምስጢራዊ መረጃ ሲሸጥ ነበር። ከአንድ መቶ በላይ ምስጢራዊ ስለላ ስራዎችን አከናውኗል። አስር የሚደርሱ ምዕራባውያንን የስለላ ባለሙያዎች በአልድሪች ምክንያት ተገለዋል። ለሁለት ወገን የሚሰልለው አልድሪች እንደ አውሮፓውያን አቆጣጠር በ1994 የዕድሜ ልክ እስራት ተፈርዶበታል። ኦል ጎርዲቪስኪም ለሁለት ወገን ነው የሚሰልለው በለንደን የሩሲያ ስለላ ተቋም ኬጂቢ ኃላፊ ሳለ በሚስጥር ለዩናይትድ ኪንግደም የስለላ ተቋም ኤም 16 በጎን ይሰራ ነበር። አንድ ቀን ራሱን ሞስኮ አገኘው። ለአምስት ሰዓታት ጥያቄ ተደርጎለት ተደብድቦ ደክሞም ነበር። ሊገደል ትንሽ ሲቀረው ኤም 16 በመኪና ተደብቆ ከሞስኮ አስወጣው። ለዘጠኝ ዓመት ያህል ማን እንዳጋለጠኝ ለማወቅ ስሞክር ነበር፣ አሁን ግን ደረስኩበት ይላል። በሲአይኤ የሶቪየት አጸፋ የስለላ መሪ ሳለ ብዙ ጉዳት በአሜሪካ አድርሷል። አሜሪካ በሩሲያ ያላትን የስለላ ኦፕሬሽኖችን ያውቅ ነበር። ከሌሎች ምዕራባውያን ሰላዮች ጋር መረጃ ይለዋወጥም ነበር። ኦልግ እንደሚለው አሜሪካውያን ዝርዝር መረጃ ስለሚሰጡ እሱም በምላሹ ዝርዝር መረጃ ያቀብል ነበር። ከአልድሪች ጋር የተዋወቁትም በዚህ የስራ ወቅት ነበር። አልደሪች የሚቀበለውን መረጃ ለኬጂቢ እያስተላለፈ እንደነበር አላወቀም። የአልድሪች አባት ለሲአይኤ ይሰሩ ስለነበር ስራውን ያገኘው ወጣት ሳለ ነበር። ሲአይኤ ለመክዳት የወሰነው ለአቋሙ ሲል ሳይሆን ለገንዘብ መሆኑ ኋላ ላይ ተደርሱበታል። ሲአይኤ የተሰራ ከነበረች ባለቤቱ ናንሲ ሰግባርት ጋር ቱርክ ነበር መጀመሪያ ላይ የተመደቡት። የስለላ ባለሙያዎችን የመመልመል ኃላፊነት ነበር የተሰጠው። እንደ ኤሮፓያን አቆጣጠር በ1972 ወደ ሲአይ የተመለሰ፣ ሩሲያኛ ተማረ። የሶቪየት ሰላዮች እንዲሰልል ነበር የተፈለገው። አባቱ ጠጪ ስለነበሩ ስራቸውን መቀጠል አልቻሉም። አልድሪችም ከመጠን በላይ ይጠጣ ነበር። እንደ ኢሮፓያን አቆጣጠር በ1981 ወደ ሜክሲኮ ሲቲ ተዘዋወረ ጠጥቶ ሲያሽከረክር በፖሊስ ከተያዘ በኋላ ለሲአይኤ ጥቆማ ተደርጎበታል ሲአይኤ ከመለመላት የኮሎምቢያ የባህል ልዑክ ከማሪያ ደል ሮሳሪዮ ካሳስ ጋር የፍቅር ግንኙነት ከጀመረ በኋላ ከባለቤቱ ጋር ለመፋታት ወሰነ እንደ ኢሮፓያን አቆጣጠር በ1983 ወደ አሜሪካ ሲመለስ የሶቪየት የስለላ ክፍል ውስጥ ከፍተኛ አመራር ቦታ ተሰጥቶት የሲአይኤ ኦፕሬሽኖችን መረጃ ይደርሱት ነበር። ከባለቤቱ ከተለያየ በኋላ ገንዘብ ይልክ ስለነበር እና አዲሷ ባለቤቱ ከፍተኛ ወጪ ታወጣ ስለነበር የገንዘብ ችግር ውስጥ ገባ። ፍርድ ቤት ቃሉን ሲሰጥ እንደተናገረው እዳ ውስጥ ተዘፍቄ ነበር፣ ገንዘብ እፈልግ ነበር፣ ከዚያ ውጭ ምንም ምክንያት አልነበረኝም ሲል ለኤፍቢአይ ባልደረባ ሌስጂ ዋይዘር ተናግሯል። እንደ አውሮፓውያን አቆጣጠር በ1985 በዋሽንግተን ዲሲ ወደሚገኘው የሩሲያ ኤምባሲ ሄደ። ለሲአይኤ የሚሰሩ የሩሲያ ሰላዮችን ስም ዝርዝር ሰጣቸው። በምላሹ 50 ሺህ ዶላር እንዲከፈለው ጠየቀ። ከዚያም በኋላ የመረጃና የገንዘብ ልውውጡ ለዘጠኝ ዓመታት አመታት ቀጠለ። የሲአይኤ መረጃ መጥለፊያ መሳሪያዎችን፣ የሶቪየት ሚሳይልን ሊመቱ የሚችሉ የህዋ መሳሪያዎችን አቀማመጥና፣ ሌሎችም ሚስጥራዊ መረጃዎችን አሳልፎ ሰጠ። ከሩሲያ ባለስልጣናት ጋር በመገናኘት የስራው አካል ስለሆነ ማንም ሰው መረጃ እያስተላለፈ እንደሆነ አልጠረጠረም። ሚስጢራዊ መረጃዎችን በድብቅ ቦታዎች እያስቀመጠ መረጃው የሚቀመጥበትን ቦታ የሚጠቁመው በቾክ የፖስታ ሳጥን ላይ ምልክት በማድረግ ነበር። የሶቪየት ሰላዮች መረጃውን ከተረከቡ በኋላ የቾክ ጽሁፉን ያጠፉታል። አልድሪጅ መረጃ በማሽለኩ ምክንያት በሩሲያ ይሰሩ የነበሩ ሁሉም የሲአይኤ ሰላዮች የት እንደሆኑ ተደረሰበት። አሜሪካ የስለላ ኦፕሬሽኗን እንድታቋርጥም ተገደደች። በአሜሪካ ታሪክ የአልደሪችን ያህል ጉዳት ያደረሰ ሰላይ የለም። የአልደሪችን የወንጀል ምርመራ የተከታተሉት የኤፍቢአይ ባልደረባ ሌስ ጂ ዋይዘር እንደሚሉት በአሜሪካ ታሪክ ይህን ያህል ጉዳት ያደረሰ ሰላይ የለም። በአሜሪካ ታሪክ የእሱን ያህል ጉዳት ያደረሰ ሰላይ መኖሩን እጠራጠራለሁ ይላሉ። የሰዎች ህይወትንም በእሱ ምክንያት ተቀጥፈዋል ሲሉ ይገልጻሉ። በሩሲያ ያሉ የሳይ ሰላዮች ድንገት መጥፋት ሲጀምሩ ጥርጣሬ ተፈጠረ። አልድሪች ግን መረጃ መሸጡን አላቆመም። 2.5 ሚሊዮን ዶላር ገደማ ከሩሲያ ለሚሰጣቸው ሚስጥራዊ መረጃ ተከፈለው። በ540 ሺህ ዶላር አዲስ ቤት ገዝቶ ከፍተኛ ወጪ ቤቱን ማሳመር ቀጠለ። ጃጓር መኪናም ገዛ። እንደ አውሮፓውያን አቆጣጠር በ1994 በኤፍቢአይ ባልደረባ ሌጂ ዋይዘር የታሰረውም ከዚህ በኋላ ነበር ጥርጣሬውን የፈጠረው ቅንጡ ዋና ኗሩ እንደሆነም ተገልጿል። በቁጥጥር ስር ከዋለ በኋላ ባለቤቱ ላይ ጠንካራ ፍርድ እንዳይጣል ተደራድሮ ከፖሊስ ጋር ለመተባበር ፈቃደኛ ሆነ። ባለቤቱ ለሶቪየት በሚስጥር መረጃ እንደሚያቀብል ታውቅ ስለነበር አምስት ዓመታት ብቻ ታስራ ተለቀቀች። በሲአይኤ ውስጥ ከፍተኛ አመራር ደረጃ እያለ ለሁለት ሀገራት በመሰለል ግንባር ቀደም የሆነው አልድሪች ኤምስ ነው። በኢንዲያና ቴሪ ሃውቲ በሚገኝ እስር ቤት ውስጥ አሁንም ይገኛል። ሚስጢራዊ መረጃ አሳልፎ በመስጠቱ የሰዎች ህይወት ቢቀጥፍም እስከ ዛሬ ድረስ በስራው እንብዛም ሲጸጸት አልታየም። የኤፍቢአይ ባልደረባ ሌጅዚ ዋይዘር ስለ ራሱ ትልቅ አመለካከት ነው ያለው ሰውየው፣ ሰላይ በመሆኑ አይጸጽተውም፣ መያዙ ግን ይቆጨዋል ይላሉ። ይህ ቪዲዮ ከተመቻችሁ ቤተሰቦቼ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሩ ትጋብዛለሁ።